ምሳሌ በጥፊያ ስለመታት እንዴት እንደዚህ ታደርጋለ? ሚስትን ስለወሰዱብህ አንተ ምን መውሰድ አለብህ ስትለው፣ አንቺ በመጀመሪያ ፈቶሻል፣ በሮክ ጋለሞታ ነሽ በማለት እንግዲህ እንመልሶላታል። እኔን ጋለሞታ እያለ እንግዲህ ስታለቃቀስ ነበር። እኔ ዝና እንደዚህ ጥቃቅን ነገሮች ለሆኑ ነገር ቦታ አልሰጥም፣ ውጪ ብሎ እንግዲህ ያስወጣት። መሽቷል፣ እኮ እዛ አካባቢ ደግሞ ጅብ ምናምን አለ፣ እንዴት ወጣለሁ? ስትለው ውጪ እያለ ሲያመናጭቃት ነበር። ዝና መሀሌትን በመጣሽበት እግርሽ ተመለሽ ብሎ አስወጥቶታል። በደሊቱ መሀሌትን ዝና ማለት ነው። ተሳርቧ መነጫጭቆ ላካት ማለት ነው። ውድ ቤተሰቦቼ ምሳሌ ስልሳ አምስትን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ እያደረጋችሁ ተከታተሉ። እንግዲህ ዳጣ መጎስን እያናገረችው ነበረ። ቤተሰቦችን ማወቅ አለብኝ ብዙ ያልተመለሱ ጥያቄዎች አሉ፣ በእናትህ እስከ መቼ ተሸሽገ ትኖራለ፣ አፋልገኝ እያለች እንግዲህ መጎስን እየጨቀጨቀችው ነበር። ከወደ ኋላዋ ደግሞ የሚከተል አሰዋለ። መጎስና ሉላ አለማቸውን እየቀጩ ነው። ውዴ፣ መቼ ነው ከቶ ምግብ ሰርተሽ የምታበይኝ? ያላት ነው ሉላ። ይህ ክፉ ቀን ይለፍና ሰርቼ አበላሃለሁ፣ ችግር የለውም አለችው ማለት ነው። በጣም ደስ ይላሉ። እንግዲህ መጨረሻውን ቢያሳምረው ከዝና ስላላስጣልኩሽ አልተቀየምሽብኝም ወይ ሉላዬ? ሲላት ዝና ናችለውም እሱ ሰው ሳይሆን ሰይጣን ነው ብለዋለች። ለእኔ ስትል እኮ ከልጅነት ጀምረህ ዝና ጋር ብዙ ታግልሃል። አልሳካል እንጂ ያኮ ድሮ ነው አሁን አደለም ሲላት አሁንም ፈልገሃል ሰጠኸኝም ብላለችው። ጨካኞች ስለፈራሃቸው አይተውህም። ስለዚህ መጨከን ነው፣ ጎበዝ መሆን ነው እያለች መጎስን እየመከረችው ትገኛለች። ይሉላ እንግዲህ፣ ሉላ እንደዛ ስትለው መጎስ ጥይቱን አንስቶ ሲያገለባብጥ ነበር። ዝና እንደዛ ለብሰሽ ሂደሽ አስወጣሽ አይደለ አለቻት እህቷ። አዎ፣ ያው እንግዲህ ዝና እንደምታውቂው ሀብታም ነው፣ ቆንጆ ነው ጸባው ነው እንጂ ያስጠላው፣ ሁሉ ነገሩ ያምራል ትላታለች። የማህሌት ህዝ እንግዲህ ከሴቱ ሁሉ አወራርዶኛል፣ ወራዳ ብሎኛል ትላለች ማህሌት። እንደዚህ አዋርዶኝማ ከሴቶች በታች አርጎኝ አልቀርም እኔ ኮ ስንት ወንዶች የሚጋደሉብኝ ነኝ እያለች እንግዲህ ጉራዋን እየችረችረ ትገኛለች ማለት። ልተሳካልሽ ምን አለ ነው ባደረገኝ። ቆይ ሰው እንዴት ነው ያኔ? የሚያክል ቤት ውስጥ አልኖርም ብሎ እንግዲህ ዝናን አለቀው። መሀሌት ምን ታያለሽ? ት መሀሌት አትበገርም እያለች እየተናገረች ነው። ህቷ ብሩ ከውጭ ሀገር ሲመጣ ዝና ጋር ሆኖ ነው የሚያገኘ እያለች እኔ በጣም ደስ ብሎኛል እነ ቦራ ሊመጡ ስለሆነ እያለች ነው። እንግዲህ ቅድስት ደግሞ ትዳና ትዳን ምሳሌ ሳናቅ የምንደሰተው ለምን ነው እያለች ትናገራታለች። እንደዛ መጽዋትነት ከፍሎ ሄዶ ሳዲንማ አይመጣም እያለች ነው እንግዲህ። ቅድስት በጣም ጓጓ መተው ማየት ስትላት፣ ቦራና ፍቆሽ ነው አይደል ይመጣልሻል አይዞሽ ስትላት፣ እንግዲህ ቅድስት ፊቱ አጠቁሯል። እንግዲህ ፊቱ አጠቁሯል። ከዛ በኋላ ጫማ ነሳችና ዳጣ እንደበደበቻት ቅድስት፣ ተጅ ተጫወቱ ነው ያሉት። እንግዲህ ዳጣን ሲከታተሉ የነበረው መጎስ ካለበት ቦታ ትሄዳለች ብለው እየተከታተሏን ነበረ። ዙራ ዙራ ቤቷ ገብታለች አሉ። እንግዲህ ማሌትን እያመናጨቃት ይገኛል። አሁንም ዝና የአንቺ ሀሳብ ውሃ ማያነሳ ሀሳብ ነው፣ ምንጊዜ የሚገላስ ነው ሉላ። እያንዳንዱ እንቅስቃሴዋ መጎስ ጋር ነው። እሱ ካልሞተ መቼም ቢሆን ከሌላ ሰው ጋር አትንቀሳቀስም ሉላ እያለ ነው አንዳንዴ ለምንዝና አይንህን ትገልጠም፣ ግን ነገሩን የኔ ነው ማለት እናንተ ቆንጆ ነህ፣ ሀብታም ነህ፣ ሁሉ ነገር ሞልቶ ተርፎል። ለምንድነው አይነህን ገልጠ እኔን ማታየኝ? እያለችው ነው። አገሩ ሙሉ በቆንጆ የተሞላ ነው። ስንተ እሷም የሚበልጥ ሰው እያለ እንዴት እሷን ፍለጋ እንዴት ሉላን ፍለጋ ትንከራትታለህ? እያለችው ነው። ልክ እንዳንቺ ማለት ነው አላት ከትከት ብሎ ስቆ። ልክ እንዳንቺ ማለት ነው ሲላት፣ እኔስ ምን ይጎለኛል ብላ ውርፍ። ሉላ ማለት ለእኔ ሽልማቴ ናት። ስራው እየስገባ ልቤ በሐሴት እንደሚሞላ ሉላ ለኔ ወርቄ ናት። ሉላ ለኔ ሽልማቴ ናት። ሉላ ለኔ ሁሉ ነገሬ ናት፣ እያለ እንግዲህ ለመሀሌት እየነገራት ነው። ይህ ዝና ማለት ነው። ደህና አድርጎ እንደማየት የሚገርም ነው። ይህን ሁሉ ዴታ አለኝ እያለ እሷን ሴ ሰቃያት የነበረው ዝና እንዲህ እያለ እየተናገረ ነው ማለት ነው። አገባኝ ምን ያሁን ይች እንዳጣነ በደንብ እንዲከታተሏት ሰዎቹ አድርጊ እኔ የእሷ ማጣት እንቅልፍ ነስቶኛል፣ መጎስ የሚባል ሰውዬ እያለ እየተናገረ ነው። እንግዲህ ምሳሌ ታስራ እየኖረች ሴት ናት እና እንግዲህ ገባየው ትርምሱ፣ ታክሲው ሁሉ ነገር ናፍቆኛል እያለ የነበር በቀደም ፀሐይ ናፈቀ የነበር ዛሬ ደግሞ የታክሲው ትርምስ የሁሉ ነገር ውጩ ናፈቀኝ እያለች ነው። እዚህ ቤት ውስጥ ስላለሁ አይደለም ላለፉት ዓመታት ወጥቻ አላቅም። ስለዚህ ሁሉ ነገር ናፍቆኛል እያለ ነው። ተወጅኛለሽ ወይ ሲላት አንተና ለመውደድ አይቻልም አለችው። ሉላዬ ሙች ከአሁን በኋላ አንችን መለየሽ ሙቼ ብቻ ነው። እጠብቅሻለሁ እንደራሴ አድርጌ ያላት ነው። መጎስ ሉላ፣ ተነሽ እንውጣ። አሁን የናፈቀሽን አየር፣ የናፈቀሽን ነገር እንደልብሽ ቦርቅ ያላት ነው። ነገ የተሻለ ጊዜ መቶ ነፃ እስከምንሆን ድረስ ዛሬ የምንፈልገው ነገር ይቀብን አቶ ሰቅ ነው አልሰረቅም ነው። እንግዲህ እኔ የፈራሁላቸው እነሱ ተነሽ እንውጣ እያለ የጨቀጨቃት ነው ማለት ነው አንቺ ልጅሽንም ቢሆን ሽት ይባለሽ እንግዲህ ዝናና ይዞ ዘና በል ፈታ በል ስትለው ሉላን ካላገኘሁ እኔ ዘና ማለት አልችልም ማለት ቆይ ዝና ፍቅር ይዘሃል፣ እንዴት ትለዋለ? ብሩክ በጣም በቀለኛ ነው። ውሃ ይተኛልህም። አሁን ልጁ ድና ከመጣች በፍጹም አይፈራም። ሲንበረከክ የነበረው ለልጁ ብሎ ነው እያለች ነው መሀሊት። ዝና እና ደግሞ የፌዘ የሳቀባት ነው። ስለዚህ የመጎስ ነገር በጊዜ መጨረስ አለብን እንጂ ሁለት ከሆኑ አችላቸውም እያለች ነው። በዝም ሄደ በዛም ሄደ መጎስ መሞቱ አይቀርም እያለ እንግዲህ ዝናውን እየችረችረ ነው። ዝና ጉርፈላ፣ ቤተሰብ፣ ሉላ እና መጎስ እንግዲህ ውጭ ወጥተው እየቧረቁ ነው በነጻነት እየተራመዱ ይገኛሉ። እያቀፈ እያሽከረከራት ይገኛሉ። ለመጎስ ይህን ያህል ከተንቀሳቀስን ወደ ቤት መግባት አለብን እያለችው ነው። መጎስ ደግሞ ትንሽ አንዝራና ሞይ አትፍሬን ያለውልሽ እያለ ነው። ወይ መሀሌት እንግዲህ በሁለት ቀን ውስጥ መጎስ መሞት አለበት እያለች እየተናገረች ነው። ይሄ ማነው ስሙ ዝና ደግሞ የቀጠሩትን ሰው ዲያጣን፣ ሲቆጣጠራት እና ሲከታተላት የነበረውን ሰው እንዴት ምንም አዲስ ነገር የለም ትለኛለህ በማለት እየጮህበት ይገኛል ሉላ በጣም ካለች ሁለቱንም እደፋቸዋለሁ፣ መጎስንም፣ ሉላንም እያለ ይጨርሳቸዋለሁ እያለ ነበር። በሁለት ቀን ውስጥ እግር በፈረስ ብለህ ያሉበትን ነገር አሳውቀኝ። ይህም ሆን የሚገባው በሮት ከመንጣቱ በፊት ነው እያለ ነው ዝና። እንግዲህ መጎስና ሎላ በሰላም ውጭ አይተው ተመልሰዋል ወደ ቤታቸው ማለት ነው። ጥንካል ማለት ነው ዝና ከብ ሴቶች ጋር እንደምትወጣ ከጓደኛው ሚስት ጋር ብለን ታደርክ። እናም ቀጻ ቪዲዮ እንደለቀቅባት ነገኛል እና አመሹም ቁጣ ለማንኩት ወይኔ፣ መጎስና ዱላ ማለት ነው። ያው እንግዲህ ከጓደኛ ሚስት ጋር ተኝተሃለ፣ ህብዙ ሰዎች ተኝተሃለ ስትለም አንቺ እኮ ጠብቀኛል አልሽኝም እያለች እያላት ነበር። ስለዚህ እውነት ነው እያለችው ነበረ። ያው እንግዲህ ለውላውን ብለው አልፈውታል። ይሄንን ማለት ነው። ዳጣን ይዛሃትናና የልብ ልባችንን እናውራ እያለኝ ነው። ዳጣና የቶለ ብለዋት እንግዲህ፣ ዳጣን ሰዎቹ እየተከታተሏት እንግዲህ፣ አይያዙ እንጂ ወይም መጎስ በያዘው ጥይት አይምታው እንጂ እላለሁ። እነ ምሳሌ ከነገ ወዲያ ይመጣሉ፣ በጣም ደስ ይላል እያለች ለዳጣ ስነግር አል ነበር ኧረ በጣም ደስ ይላል እየተባባሉ ነው። እርግጠኛ ነኝ ደህና ነው የምመጣው እያሉ ነው። ኧረ ቤተሰብ መጎስና ዳጣ ተገናኝተዋል። አሁን ጉዳያቸው ፈላ። ዳጣን እየተከተሉ ከሆነ እንግዲህ አብሮ ተከተለው ይሄዳሉ፣ ከመጎስ ጋር ማለት ነው። እውነትም የሚከታተሉት ሰው ዳጣን መጎስ አግኝተውታል፣ አይተውታል ማለት ነው። ጉድፈ እንግዲህ ዳጣን አሳያት መጎስ ሽጉጡን ችግር የለው ማትፍሬ አለ እያላት ነው። ጉድፍል ቦይስና ዳያጣተ ተነጋግረው ላይ ተው ማንኛቸው እንደሚከተል አላውቅም። የሚከታተለው ሰው መጎስን እየተከተለው ነው። እንግዲህ ጌታ ይቅረስላቸው። እዚያ ድረስ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ አድርጉ። አዳዲስ ነገር ሲመጣ ወደ እናንተ ይዤ እችላለሁ ማለት ነው። ባይ